ሰላም ሰላም፣ እንዴናችሁ? ውድ የዩቲዩብ ቻናላችን ተከታታዮች መምህር ጥበቡ የሆነት ነኝ። እንግዲህ በዛሬው ትምህርታችን ብዙ ጊዜ እንግሊዝኛ ላይ የሚያጋጥሙንን ወርዶች ወይም ሴንቴንሶች ወደ አማርኛ እየተረጎምን የምናይ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ የመጀመሪያው የምንጀምረው ምንድን ነው ሀው አርዩ ከሚለው ሐዋሪው። ብዙ ጊዜ ሐዋሪው ይላለዋል ሃው አር ዩ ሃው አር ዩ ይላሉ። ምን ማለት ነው? እንዴት ነህ፣ እንዴት ነሽ እንደማለት ነው። ሃው አር ዩ ካሏችሁ ምን ማለት ነው? ማለት እንዴት ነህ፣ እንዴት ነሽ፣ ወይም ሰላም እንዴት ነህ፣ ሰላም እንዴት ነሽ። ለሁለቱም ጾታ ያቀላቅላል ማለት። ስለዚህ ሃው አር ዩ ማለት ማለት ነው እንዴት ነህ ወይም እንዴት ነሽ ይሆናል ማለት ነው። ሁለተኛ ላይ የምናየው ደግሞ ሴንቴንሳችን አይ አም አይ አም ጎይንግ ቱ ወርክ ምን ይላል? አይ አም ጎይንግ ቱ ወርክ። ሶ ይኸኛውን ሁለተኛ ላይ እናያለን። ምን ማለት ነው? አይ አም ጎይንግ ቱ ወርክ ስትሉ ወርክ ምንድን ነች? ስራ እንደማለት ነው አይደል? ስራ እንደማለት ነው። ወርክ ስራ ከሆነ አይ አም ጎይንግ ስትሉ ምንድን ነው? ወደ ስራ ሊሄድ ነው እያላችሁ ነው ማለት ነው። ወደ ስራ ሊሄድ ነው። ለምሳሌ አይ አም ጎይንግ ቱ ስሊፕ ብል ምን ማለት ነው? ማለት ነው ልተኛ ሊሄድ ነው እያልኩ ነው ማለት ነው። ኢአም ጎይንግ ቱ ሳምዌር ብል ምን ማለት ነው? የሆነ ቦታ ሊሄድ ነው እያልኩ ነው ማለት ነው። ሶ ኢአም ጎይንግ ቱ ወርክ ካላችሁ አንድ ሰው ምን ማለት ነው? ማለት ወደ ስራ ሊሄድ ነው ለማለት ነው። ኔክስት ላይ የምናየው ደግሞ ዱ ዩ ሃቭ ዱ ዩ ሃቭ ኤኒ ፕላን ፎር ቱዴይ ይላል። ዱ ዩ ሃቭ ኤኒ ፕላን ፎር ቱዴይ ሶ ቱዳይ ምንድን ነች? ዛሬ እንደማለ ነው። አሉት ዛሬ። ሶ ምን እያለ ነው? ለዛሬ ምን እቅድ አለ? ፕላን ምንድን ነው? እቅድ አለ። ሶ ለዛሬ ምን እቅድ አለ? ዱ ዩ ሃብ ኤኒ ፕላን ፎር ቱዳይ። ለዛሬ ምን እቅድ አለ? ሶ እናንተ ለምሳሌ ለሌላ ቀን መጠይቅ ብፈልጉ ዱ ዩ ሃብ ኤኒ ፕላን ፎር ቱሞሮ፣ ለነገ ምን እቅድ አለ እንደማለ ነው። ዱ ዩ ሃብ ኤኒ ፕላን ፎር ኤቪር ከአመት በኋላ ምን እቅድ አለ እያላችሁ ነው ማለት ነው ሶ አሁን ግን ዱዩ ሃቭ ኤኒ ፕላን ፎር ቱዴይ ካላችሁ ማለት ነው ለዛሬ ምን እቅድ አለ እንደማለት ነው ኔክስት ላይ ያለውን እንዲህ ምን ይላል ኔክስት ፕሊስ ሀልፕ ሚ ይላል ብዙዎቻችን እናውቃለናል ፕሊስ ሀልፕ ሚ እንላለን ፕሊስ ሀልፕ ሚ ምን ማለት ነው በጣም ፕሊስ ማለት ከይቅርታ ጋር ወይም እባክ እንደማለት ነው ሶ እባክ ወይም ከይቅርታ ጋር ከሆነ ምን እያላችሁ ነው ማለት ነው ፕሊዝ ሄልፕ ሚ ስትሉ ልትረዳኝ ትችላለህ ወይም እባክን ልትረዳኝ ትችላለህ ወይ እባክ እርዳይ እንደማለት ነው ኦኬ ኔክስት እንቀጥል አይ ዶንት አንደርስታንድ ይላል አይ ዶንት አንደርስታንድ ምንድን ነው አንደርስታንድ ምን ማለት ነው አልገባኝም እያለ ነው አይደል? አይ ዶንት አንደርስታንድ ምን ብያሉ? አልገባኝም ወይም አልተረዳሁትም እያለ ነው። ሶ አልገባኝም እንደማለት ነው። አይ ዶንት አንደርስታንድ የሆነ ጥያቄ ለምሳሌ ወይም የሆነ ነገር አውርታችሁ አይ ዶንት አንደርስታንድ ካላችሁ ያላችሁት ነገር ሙሉ ለሙሉ ምን ነው አልገባውም ማለት ነው። ሶ አይ ዶንት አንደርስታንድ ሚንስ አልገባኝም እንደማለት ነው። ኔክስት ላይ ያለችው ደግሞ ሃው ኦልድ አር ዩ። ሃው ኦልድ አር ዩ ሶ ሀ ኦልድ አሪው ስንባል፣ ምንድን ነው አያም ትዌኒ ፋይቭ ከሆነ አያም ትዌኒ ፋይቭ እንላለን። ስለዚህ ሀ ኦልድ አሪው ምን ማለት ነው? ስንት ዓመትህ ነው እንደማለት ነው። ወይም ስንት ዓመትሽ ነው። ለሴትም ለወንድም ይሆናል። ስንት ዓመትህ ነው ወይም ስንት ዓመትሽ ነው። ሀ ኦልድ አሪው ሶ ሀ ኦልድ አሪው ምን ማለት ነው? ስንት ዓመትህ ነው፣ ስንት ዓመትሽ ነው። ሶ ምን ብላችሁ መመለስ ትችላለህ? ሀ ኦልድ አሪው ስንባል እድሜ 25 ዓመት። እናንተ ደግሞ እድሚያችሁን እየነገራችሁ መናገር ትችላላችሁ ማለት ነው። ስለዚህ ሀው ኦልድ አር ዩ ከተባል ምን ማለት ነው? ስንት ዓመትህ ነው ወይም ስንት ዓመትሽ ነው ለሴት ሲሆን ማለት ነው። ኔክስት ላይ ምን ይላል? ኳት ታይም ኢዝ ኢት ነው፣ ስንት ሰዓት ነው እያላችሁ ጥያቄ ነው ስንት ሰዓት ነው ሶ ስንት ሰዓት ነው ከተባለን ስንት ሰዓት ነው ሁለት ሰዓት ከሆነ ሁለት ሰዓት ሶስት ሰዓት ከሆነ ሶስት ሰዓት አይደል ሶ ስንት ሰዓት ነው ምን ማለት ነው ዋት ታይም ኢዝ ኢት ብሎ ሲጠይቃችሁ ይሄን መናገር ይኖርባችኋል ኔክስት ላይ ያየ ነው አረፍተ ነገር ደግሞ ስፒክ ስሎሊ ፕሊስ ስፒክ ስሎሊ ፕሊስ እያለ ነው አይደል ስፒክ ስሎሊ ፕሊስ ካላችሁ ምን ማለት ነው ፕሊስ እንግዲህ እባክህን ነው አይደል ግን እያለን እባክህ ቀስ ብለህ ትናገራለህ፣ ወይም ቀስ ብለህ ተናገር። በጣም የሚጮህ ሰው ከሆነ ምን እያለችው ነው? ስፒክ ስሎሊ ፕሊስ ካለ ምን ማለት ነው? ቀስ ብለህ ተናገር እባክህ፣ ቀስ ብለህ ተናገር እንደማለት ነው። ኔክስት ምን እያለ ኩድ ዩ ሪፒት ዛት። ኩድ ዩ ሪፒት ዛት፣ ሪፒት ማለት ነው መድገማል ስለዚህ ኩድ ዩ ሪፒት ዛት ካለ መድገም፣ አሁን ያልከኝን መድገም ትችላለህ፣ ወይም ያልከውን ትደግምልኛል እያላችሁ ነው ማለት። ኩድ ዩ ሪፒት ዛት ያልከውን መድገም ትችላል፣ ወይም የተናገራችሁት ከሆነ የተናገርከውን መድገም ትችላለህ ካላችሁ ነው ማለት ነው። ኔክስት ላይ ያላችሁ ታንክዩ፣ እንግዲህ ታንክዩ ብዙዎቻችን የምናውቀው ነዋል። ስለዚህ ታንክዩ አላችሁ ማለት ነው፣ አመሰግናለሁ እንደማለት ነው። አመሰግናለሁ። ሶ እንግዲህ እነዚህ ኦልሞስት አስር አካባቢ ናቸው። እያንዳንዱ ሴንቴንሶች ግን ብዙ ጊዜ ዴይሊ ላይፋችን ላይ የሚያጋጥሙ ናቸው። ሶ እነዚህንና ሌሎቹን አንዴ እንደግማለን፣ እንደ ሁሌም እንደምናደርገው አንዴ እንደደግማቸዋለን። ከዚያ በፊት ግን የአዲሱ የክረምት ኮርስ እየሰጠን እንገኛለን። ሶ ኑ እንማር ዩትዩብ ቻናል ብቻ ሳይሆን ኦንላይን ላይም እያስተማረ ስለምንገኝ 0912072369ን ሴፍ ካደረጉት በኋላ ቴሌግራም ላይ ዋትሳፕ ላይ ወይም ኢሞ ላይ ቢያናግሩን ስለ ኮርሱ አጠቃላይ መረጃ የምንሰጡት ይሆናል። እናመሰግናለን። ሰ እንግዲህ ሁሌ እንደምናደርገው ምን እናደርግ ማለት ነው ሁሌ እንደምናደርገው ሁሉን ነገር አንዴ እንደግማለን ማለት ነው። አብራችሁን ቆይቻው። እንግዲህ የመጀመሪያው ምን ያል how are you how are you how are you ምንድን ነው ማለት እንዴት ነህ እንዴት ነሽ። how are you i am going to work i am going to work ወደ ስራ ልሄድ። i am going to work ወደ ስራ ልሄድ ዎርክ ኔክስት፣ ዱዩ ሃቭ ኤኒ ፕላን ፎር ቱዴይ፣ ዱዩ ሃቭ ኤኒ ፕላን ፎር ቱዴይ፣ ለዛሬ ምን እቅድ አላል? ለዛሬ ምን እቅድ አለ? ስለዚህ ይሄ ለምሳሌ ወደ ስራ የምሄድ የምፈልግ ከሆነ ወደ ስራ እሄዳለሁ አይደል፣ በእንግሊዘኛው አም ጎይንግ ቱ ዎርክ ሌላ ነገር የምታደርጉም ከሆነ ጥያቄ ስለተጠይቃችሁ ምላሽ ይፈልጋል ማለት ስለዚህ ዱዩ ሀብ ኤኒ ፕላን ቱ ደይ ከተባላችሁ ለዛሬ ምን እቅድ አለ የሚል ይሆናል ማለት ነው ትርጉሙ ኔክስት ላይ ፕሊዝ ሀልፕሚ ብዙዎቻችን ነው የምናውቀው ፕሊዝ ሀልፕሚ ከተባል ማለት ነው እባክህ እርዳኝ ወይም ትረዳኛለህ እንደማለት ነው እባክህ እርዳኝ ፕሊዝ ሀልፕሚ ይላል ማለት ነው ኔክስት ላይ አይ ዶንት አንደርስታንድ አይ ዶንት አንደርስታንድ ምን ማለት ነው? አልገባኝ። ያልከው ነገር ወይም የተናገርከው ነገር ወይም ያሳየኝ ነገር ካልገባኝ አይ ዶንት አንደርስታንድ ላል። ሶ አይ ዶንት አንደርስታንድ ስትሉ ምን ማለት ነው? ምንም ነገር አልገባኝ እያላችሁ ነው ማለት ነው። ሶ አልገባኝ። በሌላ ግን አይ አንደርስታንድ አንደርስታንድ ኢት ካላችሁ ምን ማለት ገብቶኛል። አይ አንደርስታንድ ኢት ካላችሁ የነገርከኝ ነገር ወይም ያስረዳኝ ነገር ገብቶኛል እያላችሁ ማለት ነው። ሶ አይ ዶንት አንደርስታንድ ማለት ነው። አልገባኝ እያለ ነው። ኔክስት ላይ ሀኦልድ አር ሀኦልድ አር ሶ ምንድ ነው ሀኦልድ አር ከተባለ ስንት አመት ወይም ስንት አመትሽ ነው የሚለውን ትርጓሜ ይዘን ስንት አመት ነው ወይም ስንት አመትሽ ነው። ኔክስት ላይ ፏ ታይም ኢዝ ፏ ታይም ኢዝ ፏ ታይም ኢዝ ማለት ምን ማለት ነው? ሰዓቱ ወይም ስንት ሰዓት ሆነ? ሶ ስንት ሰዓት ሆነ ብለን ለመጠየቅ እንግሊዝኛ ኋት ታይም ይዘት እንላለን። ጥያቄ ስለሆኑ እነዚህ አረፍተ ነገሮች ጥያቄ ምልክት ያላቸውን መልስ ይፈልጋሉ ማለት ነው። ሶ ኋት ታይም ይዘት ተብላችሁ ኢትስ ቱ ኦክሎክ ካላችሁ ሁለት ሰዓት ሆኗል ያልነዋል። ሶ ጥያቄ ምልክት ከሆነ ምላሽ የሚፈልጉ ሴንቴንሶች ናቸው ወይም ጥያቄ ሴንቴንሶች ናቸው ማለት ነው። ኔክስት ላይ ስፒክ ስላውሊ ፕሊዝ ስፒክ ስሎሊ ፕሊዝ። እባክህን ቀስ ብለህ ታወራለህ ወይም ትናገራለህ እንደማለት ነዋል። ግን ለምሳሌ ስፒክ ስሎሊ ፕሊዝ፣ ቫክን ቀስ ብለህ ትናገራለህ እንደማለት መሆኑ እያለ ኦ። ኔክስት ላይ ኩድ ዩ ሪፒት ዛት፣ ኩድ ዩ ሪፒት ዛት አሁን ያልከኝን ትደግምልኛል ወይም ያልከውን ትደግምልኛል እያላችሁ ማለት። ኩድ ዩ ሪፒት ዛት ማለት ያልከኝን ትደግምልኛል ወይም ትደግሟል እያላችሁ ነው። ኔክስት ላይ ያለችው ታንኪዩ ታንኪዩ ካላችሁ አመሰግናለሁ፣ አመሰግናለሁ እንደማለት። ሶ ስላያችሁኝ ቪዲዮውን እኔም በጣም አድርጌ አመሰግናለሁ። ቪዲዮችንን ከወደዱት ሼር እንዲሁም ቪዲዮአችንን ላይክ እያደረጉ እንዲያልፉ ቻናላችን አዲስ ከሆኑ ደግሞ ቻናላችንን ሰብስክራይብ እያደረጉ እንዲያልፉ በትህትና እንገልጻለን። አዲሱ የሰመር ወይም የክረምት ትምህርታችን ሊጀመር ነው። በ0912072369ን ሴፍ ካደረጉ በኋላ በኢሞ በዋትሳፕ ወይም በቴሌግራም ላይ መጥተው ቢያናግሩን እኛ ሙሉ መረጃ የምንሰጠው ይሆናል። ይሄ የአዲሱ ትምህርታችን የሚሰጠው ኦንላይን ላይ ነው። ኦንላይን ላይ ነው። ሶ ኦንላይን ላይ መማር የሚፈልግ ማንኛውንም ትምህርት እያስተማርን እንገኛለን። እናመሰግናለን። መልካም ነው።